ሮል ሞዴል የሚባለው እንዴት ነው እሱ፣ ቅማል የሚኖርበት እንዴት ነው እሱ፣ ቂጡን በድንጋይ እንደዚህ እንትን ያለው እነኚህ ነገሮች ስድብ ይመስሉ ነበረ። ደጋግመን በመረጃ ነው የምናወራው። እፎይ አይዋሽ የሚለው ትሬንድ ራሱ ተፈጥራ ነበር፣ አለመረጃ ያውራ የሚለው ማለት ነው። እኔ ብዙ ጊዜ ቻሌንጅ አድርጉኝ ስ ኑና ያለመረጃ አንዲት ቃል የተናገርኳትን አምጡ ስላቸው ሊያመጡ አይችሉም። አንዲት ቃል እናልኳቸው ያለመረጃ ወራዋትን ያ መጨረሻ ላይ እኛ ኦልሞስት ታማኝነታችንን እንድናገኝ የሆነናል። መጨረሻ ላይ ማለት ነው። እውነት ምንም ብቀጥን አትበጠስም እንደሚባለው ማለት ነው። ልቀጥን ልትመነመን ትችላል። የሆነ ሰዓት ላይ ትገፍታ ተገፍተ ውሸት ትወፍርና ቦታ ያዛ ምናምን ነገር እውነትን እንትን ልትል ትችላለ። ግን እውነት እውነት ነች ወይስ መጨረሻዋ? ምክንያቱም የራሳቸው ሰዎች ይመጡና እኛ ያለውን ኮንፊርም ያደርጉልናል። አንደኛው ይመጣና ከመካከላቸው፣ እና ምን ችግር አለው እንደዚህ ቢሆን ይላል። አዎ አድርጎታል ይላል እዚህ ያሉት ይክዱ ይክዱና፣ አንደኛው ይመጣና ከመካከላቸው ያምናል። በቃ ይሄ ይሄ ነገር የእኛን እውነተኛነት እያሳመነ ሲመጣ ሰዎች ከኛ ጋር መቆም ጀመሩ እንጂ አብዛኞቹ ተቃውመውናል። አብዛኞቹ በሚባል ደረጃ ቪዲዮ የሰሩብን አሉ። እኔ አሁን የሆነ እንትን ልጅ አለ፣ አሁን ወደ አርባ ምንጭ ይመስለኛል፣ ብዙ ተከታይ ያለው ሁለት ጊዜ ቪዲዮ ሰርቶ ጠልዞኛል። እንደውም እኔ በጣም ተናድጄ ቪዲዮ ልስራበት እንደ ሰው እያልኩኝ በቃ ይብል ለህግ ሁሉ ይቅረብ ብሎ ሁሉ ቪዲዮ ሰርቶብኛል። ኦርቶዶክስ ነው። የዛሬ ዓመት ምናምን አካባቢ ማለት ነው። ልውጥ ብሎ አሁን እፎይን አትናገሩ ብሎ እፎይ ምንም አላጠፋም፣ የእናንተዎቹ ናቸው፣ ባለጌ እፎይ እየተጻፈው ነው ያወርዳው፣ እፎይ ትክክል ነው የተናገረው ብሎ ስለ እኔ ሲሟገድ ሳየው እንኳንም ያን የቪዲዮ ያልሰራውበት ሲገባው ከኔ ጋር ቆመዋል። በቀላሉ ሮሚ የምትባለው እንኳን ስሰድበኝ ነበር ባለው ግልብጥ ብላ ደግሞ መልሳ እንዴ የራሳችሁን እንትን ነው እንትን ያለው ምላሽ ነው የሰጠላችሁ ብላ ስትቀየር አይታችኋታላ። ሰዎች እንደዛ ናቸው። በመጀመሪያ ሲሰሙ ይደነግጣሉ። እኛ የምንናገረውን ሲሰሙ፣ እኛ የምናሳየውን ሲሰሙ ይደነግጣሉ። ከዛ እኛ እያልን ያለነው መጽሐፉ ላይ መሆኑን ሲያውቁ መጨረሻ ላይ ከእኛ ጋር ይቆማሉ ማለት ነው። በደም ዋጋም ያንን የእሱ ብቻ ሳይሆን የብዙዎቹ ኦርቶዶክሶችን እንትን ያለፈበት እፎይ ሚዋሽ ዝም ብሎ የሚናገር መስሎት ነበረ። መጨረሻ ላይ ደጋግመን መረጃ እያወጣን ስንናገር የራሳቸውም አንዱ ሲክድ አንዱ ሲያምን መጨረሻ ላይ እውነት መሆኑ ገብቶት ስለዚህ አስተምሮቱ ነው ወደሚለው መጥቷል ማለት ነው። በሁለተኛ ደረጃ ላይ ያነሳው ምንድነው? እሱ እንደ ጥያቄ የሚያነሳው ከዛ የወጡ ልጆችን እንዴት ነው እሱ መዳረሻቸው ምንድነው? ነው እሱ የሚል ነው። ሁላችንም ምንሰራው ከክርስትና ከእስልምና ወጥተው ሜዳ ላይ እንዲበተኑ ብቻ ሳይሆን የዘላለማዊ ህይወትን እንዲያገኙ ነው። የዘላለማዊ ህይወት የሚገኘውን አስተምሮ እንዲያገኙ ነው። ያንን ደግሞ ምናምን እስከሆንን ድረስ እነሱም እንዲያምኑ እንፈልጋለን። ለምሳሌ እፎይ በሰክርማንቶች በሙሉ ያምናል። እንደዛ ወደ ማያምን እንዲሄዱ አያደርግም ማለት ነው። እፎይ በስላሴ ያምናል። በስላሴ ወደ ማያምኑ እንዲሄዱ አይደለም ፍላጎቱ። ጆባ እንዲሆን ወይንም ደግሞ ኦሊጂሰስ እንዲሆን አይደለም የእፎይ ፍላጎት ማለት ነው። ከሙስሊሞች የሚወጡ ምንድነው ፍላጎቱ? ከስልምና ወጥተው በስላሴ እንዲያምኑ በክርስቶስ አምላክነት እንዲያምኑ በክርስቶስ ቤዛነት እንዲያምኑ በደም ዋጋ እንደተገዙ እንዲያምኑ ያንን ማድረግ ነው እንጂ የፎይ ዓላማ ከእስልምና አውጥቶ መበተን አይደለም ዓላማው ማለት ነው። ስለዚህ ሁለት ነገር አለ። በንጽጽር አለምልስ ቢ ማታቁ ከሆነ አሰራሩ ላይ ሁለት አይነት አለ ፖሎሚስቲክ እና አፖሎጂስቲክ። አፖሎጂስቲክ ላይ ሞሮፍ ራሳችሁ ዲፌንድ ነው የምታደርጉት ክርስትናውን ብቻ ዛችሁ መመለስ ክርስቲያን ስትሆኑ ክርስትናውን እዛችሁ ዝም ብሎ ማስተማር ሊሆን ይችላል። ይህ አፖሎጂስቲክ ፓርቱ ነው። ዝም ብላችሁ ለሰዎች ሄዳችሁ ክርስትናን ማስተማር ማለት ነው። ፖሎሚስቲክ ላይ ግን ምንድነው እሱ ሞሮፍ የምታተኩሩት ክርስትናውን ከማስተማር በዘለለ እስልምናን ሄዶ አታክ ማድረግ አስተምሮታችሁ ስህተት ነው ብሎ የእስልምናን ስህተተኝነት ማሳየት ማለት ነው። እስልምና ስህተት መሆኑን ማሳየት ትንሽ ይሄ ኦፌንሲቭ ነው። ጠብ የሚነሳው ብዙ ጊዜ እንደ ዓለምም ጠብ የሚነሳው በአፖሎጂስቲኩ ፓርት ሳይሆን በፖልሚስቲኩ ፓርት ነው። እኛ አብዛኛውን እስልምና ላይ የምንሰራ ልጆች ፖልሚስቲክ ነው የምንሰራው፣ አፖሎጂስቲኩን ሳይሆን ማለት ነው። ምን ማድረግ ማለት ነው? አታክ ማድረግ ኦፌንሲቭ ነው፣ ትንሽ ከበድ ይላል። ምክንያቱም ሰዎችን ሄዳችሁ ሃይማኖታችሁ ስህተት ነው ብላችሁ ነው የምታሳዩቸው። ሃይማኖታችሁ ስህተት ነው ይኸው ይሄ ይሄ ይሄ ይሄ እያላችሁ አስተምሮታቸውን ስህተተኝነት ስታሳዩቸው፣ ስህተት ነው ስትሏቸው ሰዎች ዝም ብሎ አይቀበሏችሁ። የራሳችሁ ይሄ ትክክል ነው ማለት ሳይሆን ነ እስልምና ስህተት ነው ከዚህ ከዚህ ከዚህ አንጻር አጋንንታዊን አስተምሮቱ ስትሉት፣ ያ ሰውዬ ኦው ቴንኪው ብሎ አይቀበልህም። ኦፌንሲቭ ይሆናል ማለት ነው። ስለዚህ እኛ ሞሮፖል ሜስቲክ ላይ ስለምንሰራ እስልምናን ሀሰተኝነት ማሳየት ነው። ያ ሀሰተኛ መሆኑን ካሳመንም በኋላ የሚወጡ ሰዎች አሉ። እስልምና ሀሰት መሆኑ ሲገባቸው በየጊዜው የሚወጡ ሰዎች አሉ። ነገር ግን ያንን የሚወጡ ሰዎችን ደግሞ ከኋላ ከኛ ስር ተከታትሎ አፖሎጂስቲክ የሚሰሩ ሊሆኑ ይችላሉ። ኖርማል መምህራኖች እነኛ ማስተማር አለባቸው። እኛ ቀደም ብያችኋለሁ፣ ዋንትዋን ነው ከእስልምና የሚወጡ ልጆች የምናስተምረው። ዋንቱዋን አስር ሰው ቢወጣ፣ ለምሳሌ አስር ልጅን በቀን ላስተምር ብትል አስር ሰዓት ይፈጅበሃል በቀላሉ አንዳንድ ሰዓት ላስተምር ብትል፣ አንዳንድ ሰዓት እንኳን ላስተምር ብትል አስር ሰዓት ይፈጅበሃል ማለት ነው። ምን ያህል ቦሪንግ እንደሆነ አስቡት። ምን ያህል አድካሚ እንደሆነ፣ ምን ያህል አቅማችሁን እንደሚገል፣ ምን ያህል ከባድ እንደሆነ አስቡት። አስሩን አንድነት እናስተምር ካላችሁ ከአስር ውስጥ አንደኛው ሰላይ ሊሆን ይችላል የመጣው አንደኛው ስም ዝርዝር ሊወስድ ሊሆን ይችላል የመጣው ማነች ማንጋ እየተማረች ያለችው የሚለውን ለቤተሰብ ይደርሳል መረጃው እነኛ እንዳይሆኑ በጣም ጥንቃቄ እናደርጋለን ትናንትና እኛ ብንናገር ላታምኑን ትችሉ ነበረ መምህር ክርስቶፎረስ ሲያወሩ ሰምታችኋል ሁ ባለፈው ልካችሁልኝ መልሼባችኋለሁ አሉ ከአቅማችን በላይ ሲሆን እንለምናለን። መምህራንን እየዞርን ባካችሁ አስተምሩልን። ከአቅማችን በላይ ሲሆን ለክርስቶፎረስ ወደ አስር ልጆች ልከን ነበረ፣ ወር ምናምን ከወር በፊት ማለት ነው። ከእስልምና የወጡ ልጆች ክርስትናን እንዲማሩ ወደ አስር ልጆች ልከን፣ በቃ እኔ ኦቨር ሆነብኝ አልችልም ብለው መለሱብን። እነኛን አስር ልጆች እንዲሁ ነው የበተናቸው። በቃ በሰፈራችሁ ያለ ቤተክርስቲያን ሄዳችሁ ከቻላችሁ ተማሩ፣ ምንም ልንረዳችሁ አልቻልንም ነው ያልናቸው። በቃ ከአቅማችን በላይ ሲሆን ምንም ማድረግ አንችልም። ስለዚህ ምንድን ነው ያለን አማራጭ በቻልነው መጠን ቤተሰብ ሲሆን እናም ቤተሰቦችን ብዙ ጊዜ ትሪት አደርጋለሁ። ቤተሰቦችም አስተምራቸው አሉ። ቤተሰብ ሲሆኑ በቃ እጣጣራለሁ የተወሰነ። ምክንያቱም ልጅ፣ ሚስት፣ ባል ምናምን ሲሆኑ ዞሆል እነኛን ለማስተማር ሞክራለሁ። የተወሰነ የተወሰነ በሳምንት ሁለት ቀን ሶስት ቀን እየሰጠዋቸው አንድ ሰዓት ተኩልም አንድ ሰዓትም እንደዛ አስተምራለሁኝ ግን አስ ኢንዲቪዥዋል እያንዳንዱን ከዛ የወጣን ሙሉ ላስተምር ማለት በጣም አድካሚ ነው። በጣም አድካሚ ከሀ ጀምረህ ነው የምታስተምረው፣ እስልምና አሰተኝነት እያሳየ እንደገና ደግሞ ክርስትና እውነተኝነት ማስተማር በጣም ጊዜ ይፈልጋል ማለት ነው በአንድ የሚያልቅም ደግሞ አይደለም። በጣም ረጅም ጊዜ የሚፈልግ ነው። ከፕሮቴስታንቱ የወጣውን ለማስተማር ለምሳሌ ፕሮቴስታንቱ ላይ መጽሐፉ አንድ ነው። ዲስማሽን ትላትል ትችላለህ። አብዛኛው ክርስቶስ አምላክነት ላይ ትስማማለህ። ተዛ ሜይ ቢ ጥምቀት ያድና ለድነት ያስፈልጋል አያስፈልግም፣ ስጋ ወደሙ ያስፈልጋል አያስፈልግም። የምጠቅሳቸው ጥቅሶች ኦልሞስት ፕሮቴስታንቱም ሲጠቅሰው የነበረው ስለሆኑ እዚህ እስማኤል አትጣላባቸው ትችላለህ። ስለምናው ላይ ግን ሀብለህ ነው ገና መጀመረው። ስለዚህ በጣም ታይም ይወስዳል። ይህን የሚያደርጉ መምህራኖችን ለምነን ለምነን አተን ነው ተቸግረን ነው ማለት ነው። አሁን ለማቀሳሰር እየተሞከረ እንዳለ ገብቶኛል። ከጾም በኋላ እንገናኛለን የሚል ጽሁፍ አይቻለሁ። ይምጡ እስቲ፣ እነኛ ሰዎች ይምጡና በዛቻ ሳይሆን በጠረጴዛ ዙሪያ ብንወያይ ደስ ይላል። በዛቻም የሆነ ችግር የለውም እንዳመጣጣቸው መመለስ ብዙም የሚከብድ ነገር አይመስለኝም። ሉ እንኳን ስጠን ልጆች ምንሰጣቸው ዶክመንቶች እስኪ አዘጋጁ ብለን ለምነ ነው ነበረ ከአንዴም ሁለት ሶስት ጠይቄዋለሁ። ደውዬ ምላሽ ያልሰጠኝ ሰውዬ ያልሰጠኝ መረጃዎችን ለምሳሌ የመጡ ልጆችን እንኳን እነኝህን እነኝህን ልጆች እስኪ ያዙልን ብለን ምላሽ ያልሰጠን ሰውዬ እንተያያለን የሚል ጽፋውን ዛሬ ጽፎ ልከውልኝ በጣም ያሳቀኝ የተዘጋጀ በክርስትናው ላይ ፋይል አለን ምናምን ብሎ ጉራ ሊጎርር ሞከረ ማለት ነው ጠይቄዋለው ራሴ ደውዬ ከአንዴም ሁለት ሶስቴ ማለት ነው ያኔ ጾሙ ሲፈታ ሲጀምረውና እንሄድበታለን ማለት ነው የወጡ ልጆችን መረጃዎችን በክርስትና ላይ ቢያንስ እንዲሁም በእስልምና ላይ የተሰሩ ፋይሎችን ሰርቼ መስጠት ላይ ከብደኝ ይችላል። ምክንያቱም በጣም እየሰራሁበት ስለሆነ በክርስትናው ላይ ያላችሁ እንኳን ፋይሎችን ስጡን እንኳን ብለን ጠይቀናል። ያልሰጠን ሰውዬ ፋይሎች አሁን አሉኝ። ያወጣችኋቸው ልጆች ወደ ፕሮቴስታንት ሲሄዱ ዝምል እያላችሁ ነው አሉ። አሁን እንኳን ወደ እኛ ስጡን፣ እኛ ፋይሎች አሉን። አስቀድሜ ጠይቄሃለሁ ብሮ ጠይቄህ ነበረ ጠይቄ ላሽ ነው ያልከን። አስተምሩልን ብለን እምቢ ነው ያላችሁን። እኔ በቃል ብናገር ብዙ አታምኑ ነበረ። ክርስቶፎርስ ራሳቸው ሲናገሩ ሰምታችኋል። መጥተው መልሰናል። በቃ ስለዚህ እኛም ደግሞ ይከብደናል። ከዛ አንጻር ነው። ሰዎች እንዲድኑ እንፈልጋለን። ያለንበትን እንዲያምኑ እንፈልጋለን። ያንን ግን ዋን ቱ ዋን ሁሉን መስራት ደግሞ እኛ አንችልም። ለዚህ ነው አቅም ያንሰናል፣ አቅም ያንሰናል አግዙን አግዙን አግዙን እያልን ያለ ነው። ከዚህ አንጻር ነው ሜይ ቢ ይህን ይመስላል። ሜይ ቢ እያንዳንዱ እፎ እንዴት ታምናለህ ከሆነ ጥያቄ እኔ እንደማምነው እናገራለሁ። የሚወጣው ሰውዬ እውነቱ ምንድን ነው ካለኝ፣ እንዴት ነው የምታምነው ካለኝ፣ እኔ ክርስቶስን እንዲህ ብዬ አምናለው፣ ስላሴን እንዲህ ብዬ አምናለሁ ትንሣኤ ሙታንን እንዲህ ብያ አምናለሁ፣ ሚስጥረ ቁርባንን እንዲህ ብያ አምናለሁ፣ ጥምቀትን እንዲህ ብያ አምናለሁ ብዬ መመስከር አይከብደኝም ማለት ነው። እና ያንን ይመስላል።